ትላለች እንዴት አየሻቸው የድሬዳዋን ሴቶች አይነት ጠየቋት፣ መሰለ ሲጠይቋል። እነሱ እኮ ሺቲ ለብሰው ወንዶች ሲጠይቋቸው ራሱ እንዴት ትጠይቁናላችሁ ነው የሚሉት። ገባ ምትለውን ገባ። ያን ስትናገር ህዝቡ አበደ። እንዴት ሴት ልጅ ሺቲ ስለለበሰች ፓንታ ያረጉም ኦረሊ ሴክስ ሳይጠየቁ ይሰጣሉ አይነት ነው ቀጥታ የተናገረችው። ሙሉ የድሬዳዋ ልጅ ነው ያበደው፣ ካልሰማህ አንተ ግን ገብታ ካፌ አምልጦኝ ነው እንደ ቀልድን የተናገርኩት አይነት አለች። ይቅርታ ጠይቂ ተባለች፣ ይቅርታ ጠየቀች። እንትናቤ ጉቺ ቤት ግን ያንን ቃል ካወራች በኋላ ብትልም ህዝቡ በጣም ተናዶባታል። ሀውካም በምን መስፈርት ድሬዳዋ ላይ ሄዳለች? በምን መስፈርት ነው ሺቲ ስለለበሱ ገልበው ይሰጣሉ ማለት? እንዴት እንዲ ልትይቻልሽ ድሬዳዋ ሄደሻል? ፍቅራቸውን ስገልጭ ነበር እና፣ ይሄ እንዴት ጭንቅላትሽ ላይ ሊገባ ቻለ? የሚል በጣም ብዙ ሰው ተናዱባታል። እዚህም አሉ የድሬዳዋ ፍሬንዶቼ፣ ያው የድሬዷ ሊጣጣ የሌለው ምንም አይመስላቸው ሁሉ ነው የመረራቸው። እንዴት እንዲህ ትላለች አይነት ወይ ቅርታ ጠየቀች። ነገር ግን ይቅርቷንም ባለ የሆነ የድሬዷ የሚኖር ልጅ የሆነ እንትን ወጥቶ ጠበቃ ተናግሯል። አለምንም እንትን ሶስት ዓመት ያሳስራታል ሲል ነበረ። ግን ይቅርታ ጠይቃለች። ይቅርታዋን አልተቀበሉ መሰለኝ። ሸቤ አሁን ትናንት ታሰረች አሉ። እንግዲህ ምንም ማረግ አንችልም። እኛ እኛ ታሰረች ብለው ነው የሰማ ነው። አሁን እኔ ደግሞ የዛ ቀን ያንን ቃል ስታወጣ ለቀልድ ለሙድ የለ እንስትል ምነው ሶስት ዓመት ያሳስራል ሲሉኝ ሸቤ ምነው ፈለገች ለምን የጆን ዳንኤል ሚስት ያች የወለደችው ተፈታለች ቃን እሷ ስትወጣ ምነው መግባብ ክፈለገች እዛ አርግዛ ደግሞ ልትወጣ ነው ወይ ብዬ ቀለድኩኝ። እንደ ቀልድ ማለት ነው። አሁን ፒፕሉ የሮማን ትንበያ ደርሷል። ግማሹ ሮማን ያሳሰረቻት፣ ግማሹ ሮማን እንዴት ተነበየች እያለ ኔ ላስላስ እያረጉኝ ነው። አይደማ ንድኔ ሸቤ ከገባች የኔ ፎልት አደለም። አፏን ሰብስባን መቀመቅ ትናንት የመከርኳቸው እዚህ ቤት ለዛ ነው ታስታውሳለ ትናንት የመከርኳቸው ማህበረሰብ አትንኩ ብያለሁ እዚህ ቤት አንድ የወሎ ልጅ ቢያጠፋ ሙሉ የወሎ ልጅ አድርጋችሁ እዚህ ቤት አትናገሩ ብያቸዋለሁ ትናንት ካስታወስክ አንድ የአዲስ አባ ልጅ ቢያጠፋ ሙሉ የአዲስ አባ ልጅ አትናገሩ አንድ የጎንደር ልጅ ቢያጠፋ እሱም ስሙን ጠርቶ ነው እንጂ አትናገሩ ብዬ ትናንት ተጣልቻለሁ ለምን ከሁሉም ማህበረሰብ አንድ ተሳዳቢ አንድ ባለጌ አንድ የደከመ ሰው ሊገኝ ይችላል ከሁሉ ማህበረሰብ። ያንን ማህበረሰብ ግን ሕዝብን የሚወክል ስም ጠርቶ መናገር ዋጋ ያስከፍላል። ስኖት ገባሽ? ምንሽ ግን ጠይቃታለች። እውነት አንቺ እንደዛ ስትይ እንደዛ የሆኑ ድሬዳዋ በቆየሽበት ጊዜ ምናልባት አንድ ሰው ልትገኝ ትችላለች፣ እንደዛ የገጠመሽ ሴት አለ ወይ ብላ ሁሉ ጠይቃታለች። ጉቺ ኧረ እኔ አልገጠመኝም። ታዲያ እንዴ ልትይቻልሽ። በቃ አፌ ላይ መጣብኝ አለች። ሶ ይሄ ቲክቶክ ላይ የምታውራው እንዴት ዋጋ እንደሚያስከፍላየ ዋጋ ያስከፍላል። ሸቤ አስ- አይ ትንሽ ቆንጆ ነው። እነዚህ ኢትዮጵያ ውስጥ ያሉት አንድ ሚሊዮን ምናምን ፎሎ ያሉት ሸቤ መቅመስ ያስፈልጋቸዋል። ካልሆነ በጣም እንትን ነው ለህዝቡ ሌላ ስለሚያንጸባርቁ አይጥቅም። ሰው ቆንጆ ነው። አንተ ዴቪድ የምትባል ልጅ ሰባ ኢትዮጵያዊ ሳውዲ ላይ አንገታቸው ተቀላ ይላል። እውነቱ ነው። እናንተ ምንድነው የምታማሩት? ሮሚ አንዷ መንገደኛ ሃይማኖት ምክንያት አንድን ብሔር ስትሳደብ ነበር። ለምን እሷ አልታሰረችም? ማናት እሷ? ሊያሾ ለምን አልታሰረችም ሊያሾ? እንደ ህዝብ ህዝብ ተሳድባ ይቻ ታላቅ ሊያሾ ከሮማጋና ከቤታጆ ጋር መጣላት እኛ ህዝብ ሆንን እንዴ እንዴ እንኳን አይደለም መንግስት ራሱ ማለት ነው አብይ እንደዚህ ነው አብይ እንደዚህ ነው እያለች የተሳደበችበት ቪዲዮ የሊያሾን አላየሽም እንዴ አረ እኔ አላየሁም ልክልሽ አለው በዋትስአፕ ላይ በደንብ ቼክ አድርጊው ዛሬ ዛሬ አይደለም ቆይቶ አልከላኩልሽ ወይ ድጋሜ ወይ ድጋሜ ልክልሻለሁ ዋትስአፕ ላይ ፈልጌ አል ኖው እግዚአብሔርን አላየሁም። በልጅ ግን እውነት ለመናገር አሁን ሮሚ ያው፣ እንደምናቀው ለቀልድ ነው ያልሽው። አንቺ ግን አሁንም፣ ሌሎችም ቲክቶከሮች እውነት ኢትዮጵያ ውስጥ ያላችሁ በቃ በጣም ልትጠነቀቁ ይገባል። ታሳዝናለች፣ ማለት እንደ አንድ ወጣት ልጅ ማለት ነው ቤተሰቧን የምታግዝ ምናምን ልጅ ስለሆነች ታሳዝናለች። ልጅቷ ደግሞ አምልጧት ነው የተናገረችው ከአፏ። አንቺ እኮ የምትሳደብ ሰው እንኳን የምትለካ ልጅ አይደለችም። ጃኒ ያው ሮሚ ለቀልድ ነው አንደርስታ እንድናረግሻለን። ግን ሌላ በቃ በቁም ነገር ብሎ ስንት ይሄን መንግስት ሊያሾ አብይ እንደዚህ ነው ይሄ መንግስት እንደዚህ ነው እንደዚህ ነው እያለች ስትሳደብ የነበረበት ቪዲዮ ቆርጠው ለቀውባት ማለት ነው። ኢትዮጵያ ሳትገባ መሰለኝ። ከዛ በኋላ ለዛውም ከሊያሾ ጋር አብራት ያለችው ልጅ አንቺ ብሄርሽ ምንድን ነው ብላ ስትጠይቃት እኔ ኢትዮጵያ ብሄር የለኝም ማለች ልጅቷ፣ አብራት ያለችው የሆነ ጨበሬ ልጅ። ቆይ ፈልጌ ድጋሜ እልክልሻለሁ ኦኬ። አይ ታዲያ አሁን እሷ የታሰረችው አይገባትም ማለትሽ ነው? ሌላዎቹ ይትናገሩ፣ እኔ የውልክ ይገባታል ላይገባትም፣ እሱን ህግ ነው የሚያውቀው። ግን ማለት ነው እንደ አንድ ሰው ካፌ አምልጦኝ ነው ይቅርታ፣ እስካለች ድረስ ማለት ነው ብዙ የሚሳደብ ብዙ ማለት ነው የሚያደርጉ አሉ። ኖርማሊ እኮ እንደ ህግ ከያዝከው አሁን ለምሳሌ እናቶች በባለጌ ነገር ምናምን ብለህ ብትሳደብ ማለት ነው ስድስት ወር ያስቀጣል። አንድ ሰው አሁን መናኸሪያ ምናምን ብትሄድ ማለት ነው ኖርማል ታክሲ የሰራ ኖርማል ስድብ ነው ይሄ ስድብ ማለት ነው። ግን እሱን ስድብ አንድ ሰው ሰደቤን ብዬ ባስመሰክርበት ማለት ነው እስከ ስድስት ወር ማለት ነው ያሳስረሃል። እና ሙሉ ህዝብ ስትነካ አለች ኮ ወንድ ጊዜ ቢያመልጣትስ፣ አፏ ኮ የተሰጣት እንድትበላበት ነው እንድታራበት አይደለም። አሁን እንግዲህ እናል ከተናደድከባት እንኳን ከአንተ ጋር ልከራከራችንም እኔ የራሴን ነገር ነው እሺ እናንተ አይደለም አይደለም እኛል ነካናል አይደለ እንዴ እኔ ስለ ድሬዳዋ ማለትም እኮ ጥላቻ ኖሮኝ አይደለም አባቴ እኔም እኮ ቤተሰቦቼ ማለት ነው ድሬዳዋ ላይ ናቸው ያለው ማንኛውም ሰው ማንኛውም ሰው የእምብርቱ የተቀበረበትና የተወለደበት እንዲነካበት አይፈልግም እኔ ለአስረዳት ሰላም፣ ምናልባት አሁን እንዳልሽው መንግስት መተቸትና መንግስትን መናገርና ህዝብን መናገር አለም በዚህ አጋጣሚ እኔ መሬ ብናገረው መሬ ነው። ትክክል ያልገዛ ከመሰለኝ አብይ አህመድን ብልሰው መብቴ ነው። እንደ ተቃዋሚ ከሆንኩኝ ብልጽግና መንግስት ጥርቅ አድርጌ ልሰድበው እችላለሁ። ፊት ለፊት የወጣ ነው። አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ነው። ፊትለፊት የወጣ ነው። ከንቲባዎቹንም ፊትለፊት ያሉትንም ምንም ብትልሻቸው ፊትለፊት ናቸው። ቢሰደቡም እንደሚሰደቡ አውቀው ነው የገባው። የድሬዳዋ ህዝብ ግን ምንም ያላረገ አሁን የኦሮሞዝ ብልጽግና ስላጠፋ ምን አረገ? ሁሌ ነው የምከራከረው፣ አንድ ሰው ስላጠፋ ሙሉውን ህዝብ መናገር የለበትም። ማንኛውም ሰው ይችም ልጅ ካፏ ምጧትም ሆነ ምን ብሏት የተሳደበችው ህዝብን ነው። አብይ አህመድን መሳደብና ህዝብ መሳደብ ይለያያል። ተቋሚ ልቶኝ ትችለሽ እንደ ተቋሚ መናገር ትችለሽ። ብልጽግናም ሰው መተቸት ሳይሰሩ መናገር ምንም አያገናኘውም። ቱ ቢሆነስ አሁን ሊያሾ ለምን አልታሰረችም? መንግስትን እኮ ከኔ በላይ የላ ሰው የለም። ልሸዋለሁ እንደ ፐርሰናልም አብይንም አዳነቻ በቢ አልቀረችኝ፣ እነ ብላኑጁን አልቀሩኝ። የቀረኝ የለም። እውነቱን ለመናገር ግን ያጠፋውን ጥፋት ትክክል ስላልሆነ ስማቸውንም ጠርቼ ለተናገርኩ ስማቸውን ጠርቼ የይቅርታ ቪዲዮ ሰርቻለሁ። አይ ሚኒት ያንን ቪዲዮ ያሰራኝ የራሴ ሪዝን አለኝ ሰርቻለሁ። አለመቀበል ይችላሉ። አገር ስገባ እኮ ይህን ያልሽን የጥላቻ ንግግር ኖ አንቺ ይቅርታ ብትይም እኛ አላልሽም ብለው እስር ቤት ሊያስገቡኝ ይችላሉ። እያንዳንዱ ንግግር ሜይ ቢ ከ20 ዓመት ላይ ያስወጣኝ ይችላል። እኔ የተናገርኩት ፐርሰናልም ጠርቼ ተሳልቤ ያለሁ መንግስትንም ተሳልቤ ሲገባኝ ደግሞ ይቅርታ ጠይቅ ያለው ማንም ሳይለኝ፣ ጠይቂ ብለውኝ አይደለም፣ ማንም ብሎኝ አይደለም። እራሴ ጭንቅላቴ ይቅርታ መጠየቅ አለበት ብዬ ነው ይቅርታ የጠየቅኩት። ቢኮዝ ፖለቲካ ሸርሙጣ ስለሆነ ፖለቲካ የበሰ አሁንም፣ ወደፊትም ለሚሞቱት ንጹሃን ድምፅ ሆናለሁ። ያ ማለት ኢንፐርሰናል ጥላቻ ኖሮኝ አይደለም። የሚሰራ ሲያጠፋ፣ መንግስት ራሱ ሲያጠፋ ንገሩኝ ይላል። ስለዚህ ሲያጠፋ ካየው መንግስት አሁንም ወደፊትም እናገራለሁ። ያ ከዚች ልጅ ንግግር ጋር አሄድ የድሬዳዋን ሴት በዚህ መልኩ ኢዚ ናቸው ሺቲ ለብሰው ያለችው ንግግር ሰምተሽዋል። ሺቲ ለብሰው ምንድን ነው ያለችው? ኢዚ ሴቶቹ ለምን ጠየቃችሁን ስጠይቃቸው ሁሉ ለምን ጠየቃችሁን ይላሉ። የሚለው ንግግር ድሬዳዋ ደርሳ ከመጣ በኋላ የሰጠችው ነው። እንዲህ ሲያደርጉ አይተሻሉ እኔ ጉራጌ ሀገር ሄደሽ መተሽ ስለ ጉራጌ እንዲ አይነት አስተያየት ብሰጪ አልለቅሽም። ለምንድን ነው ሀቢባ ነው የሁሉ ጉራጌ የተናገራት ሀቢባ? እንደዚ አይነትም ንግግር አይደለም የተናገረችው። ለዛውም ስራ ወዳድ ፒፕል ስለሆነ ለቅሷቸው እንዲ ነው። ሀቢባ ለክፋት አይደለም ያነሳችው። ለምን እኛ ጠየቅናት። ሀቢባም የተናገረችው ንግግር ኢትዮጵያ ብገባ እስር ቤት ያስገባታል፣ ብታምኝም ባታምኝም። ደግሞ ያለችበት ኳታር ኢምባሲ፣ ኢትዮጵያ ኢምባሲ የጉራጌ ልጆች ከሰዋታል። ይሄን ታውቂያለሽ። ይቅርታ ስላልጠየቀች የአቢባ ትቢቷ ይቅርታ ባለመጠየቋ ነው። ጀኒት ግን ጥፋቷን አውቃ ደንግጣ ይቅርታ ጠይቃለች። ይቅርታ ጠይቃለች። ጥፋት አለ ቢሆን እኮ በቃ ብያለሁ፣ አይቻለሁ ብላ ዝም ማለት ትችላለች። ንግግሯ ትክክል ስላልሆነ ደንግጣ ይቅርታ ጠይቃለች። የመቀበል ያለመቀበል መብታቸው ነው። ነገር ግን እንዳንድ የድሬዳዋ ተወላጅ ያልተቀበላት አለ፣ የተቀበላት አለ። እዚህ ለንደን ላይ እኮ አሉ እንዴት የፈለገ ቢሆን ሳትሰክር አልጠጣች። ሰክራ እንኳን ቢሆን እንደው የሆነ ይባላል። አንድ ሀገር ላይ ደርሰሽ ስትመጪ የምትሰጪው አስተያየት ሳታይ፣ አሁን እኔ በአውራ አንዴ ነው ሁለት ጊዜ ቁልቢ እሄዳለሁ። ደርሼ ሁለት ቀን ነው ያደርኩት። ብዙን ከሚወራው እንጂ የድሬዳዋ ልጅ እንዴት ናቸው ብትይ የማውራ ሞራል የለኝም። ሁለት ሁለት ቀን ነው ያደርኩት ሄዳ ጎብኝታ አይታ በጣም ጥሩ ናቸው ብለ አውርታ ኢንሚዲያ ስንት ሺህ ሰው በሚከታተልበት ሚዲያ ላይ ወጥታ እንዲህ አይነት አመለጠኝ የሚባል ወሬ፣ ሌላ ያየችው ነገር ካለ ትናገር። ለእኛ የጥያቄ ምልክት ነው፣ እውነት የድሬዳዋ ልጆች እንደዚህ ናቸው ወይ የሚል ንግግር ተናግራላሽ። ብትልም ይሄ አክሴፕቴብል አይደለም። ድሬዳዋ ደርሶ ለመጣ ሰው ንግግሯ። ይቅርታ ጠይቃለች። አዎ፣ እንደማንም የአዲስ አበባ ልጅ ይህን የድሬዳዋ ልጆች ችግር የለባቸውም ይቀበሏታል። ግን ያ የጥላቻው ንግግር ኢዝ ዴንጀረስ ዴንጀረስ ነው። ክርስቶስ ምስክሬ ነው። ስለዚህ ህዝብ ከተናግረው ጋር እንዳቀላቂ ሮሚ ሁለተኛ ላይ እኮ ነው ደንግጣ ጥሩ አይነት ይቅርታ ራሱ የጠየቀችው ማናት? ኩቺ ጋር መጀመሪያ እኮ የድሬዳዋ ልጆች በጣም ብዙ ሆነው እነ ዳኒ በጣም የድሬዳዋ ልጆች የማውቃቸው ሰብስበው ሲያናግሯት በቃ እንዲ ካካበዳችሁት ይቅርታ በቃ ይሄ ኢዚ አድርገው ነው አሳበዳቸው፣ አሳበዳቸው። ምንድነው? እንደዚህ አታቀሳስሩኝ፣ እኔ እንዲህ አስቤ አይደለም፣ እንዲህ ካሰባችሁት ምናምን እያለች ነው። ተይ፣ ለንግግርሽ ለከት ይኑርሽ፣ ህዝብን ያስቀየምሽው እያሏት ነው። እንትን ያሉት በስነስርአት ይቅርታ የጠየቀችው ጉጂ ጋ ነው፣ በስርአቱ እንጂ መጀመሪያችን፣ ሁለት ቀን ምናምን እኮ የሌለ ነበር እነሱ ላይ እንትን ያለችው አለ ቪዲዮ። በጣም ነው የሚያስጠላው ንግግሯ ራሱ ሮሚ ወይ ያ ሎየሩ ቪዲዮ የሰራው ታቂያለሽ፣ ነው ሜይ ቢ ላይክ ካረብኩት አገኘዋለሁ። እዛኛው ስልክ ላ ካገኘሽ ላክልኝ። የሆነ የሻይ ነገር እልክለታለሁ በደንብ እንዲያጠብቀው። እሱ ይሰራታ፣ ይሰራ በደንብ አርግቶ እንዲያጠብቀው። ከምሬ ነው። አይ ለምንድን ነው ታቂያለሽ ዛሬ የድሬዳዋ ልጆች ከመጣብን፣ ነገ ጠዋት ደግሞ በሌላ እንትን ይመጣል። ገባሽ? ዛሬ ድሬዳዋ ከተነካ፣ ነገ ጠዋት ጎንደር ይነካል፣ ትግራይ ይነካል። ቁጥሩን ሰጠሃለሁ ይልሃል። እኔ ቁጥሩ አይደለም፣ ያ ኦሪጂናል ቪዲዮ ካየው ያስዬ ፊቱ ካላየው በስተቀር እኔ እንትን አይደለም። ግን ያ ቆንጆል ሃይበለ እንትሏለ ከደወልክ በኋላ በቲክቶኩ ሃይበለ እንትሏለ። አዎ ሼራው ያሃና ሃና ወይ ደሞ ሩሚ ሼራ አርጉልኝ፣ ከምሬ ነው። አይ እንደዚህ ለሰው ምሳሌ ትሆናለች። መውጣት ስላለብኝ ነው። ያ ለሰው ምሳሌ መሆን አለበት። ማንኛውም ሰው የማንኛውም ቦታ ዝቅ አርግቶ መናገር ይከብዳል። ለምን አዲስ አበባ ውስጥ አሁን በአንዷ የተነሳ በሌላ ተደርጎ ቢሰደቡ ሁሉ ህዝብ ስሜቱ ካልጠበቀን ሌላ ነገር ሊመጣ ይችላል። ስለዚህ አቆንጆ አረጋት አስቦ ተነስቶ ሴሪየስ ሆኖ ይሄ ነገር በማረገቱ ለራሱ ትልቅ ነገር ነው። አ መጀመሪያም ሲጠይቋት አዲስ አበባ ተወልዳ ነው ያደገችው። ስናጠፋና ሳናጠፋ እናውቀዋለን። በአሪፍ ሙድ በጣም ይቅርታ ካፌ አምልጦኝ ነው፣ ግን እንደዛ ለመግለጽ አይደለም። ሺቲ ይመቻል፣ በቃ ስትለብሰው ኢዚ ነው። ይመቻል ብዬ እንደው ዝም ብዬ ለመናገር ያልኩ ነው። ይቅርታ አርጉል የምትል እኮ ይታለፍ ነበረ። ጎንደር ጃኒ እንትን ይሄ ነገር በሶሻል ሚዲያ አይደለማ ገባሽ? በሶሻል ሚዲያ በቀላሉ ተሰድበን ዝም አንልም፣ ግን ይሄ ነገር ሊፈታ